ወንድ ልጅ ቆረጠ፣ ሴት ልጅ ቆረጠች፣ ቆራጥ ሆነች። ሩታዬ ተናፍቀሽ ነበረ፣ እንኳን ደህና መጣሽ የሚዲየው ድምቀት። እውነት ስለመጣች በጣም ደስ ብሎኛል። እኔ በጣም ሀሳብ ላይ ነበርኩኝ፣ ትናንትና ደብሮኝ ራሱ። እነ አብሮሽ መጥተዋል፣ ቢዲዮ አልሰራሁኝም፣ እሷ ስለሌለች ማለት ነው። ዛሬ ስለመጣች ደስ ብሎኛል። በነገራችን ላይ አንዳንድ ሴት ሆነን በሴት ልጅ ላይ የምንፈርድ ሰዎች አለን። ሴት ልጅ የምንገፋ ሰዎች አለን። የምትሳደቡ ሰዎች አላችሁ። ስለምን ስነ ስርዓት አይኖራችሁም? ግን እንደውም ሩታዬ አሁን አምሮብሻል፣ ደምቀሻል። ነገር ግን ከአብርሽ መለየትሽን እየደገፍኩት አይደለም፣ እመለስበታለሁኝ። ለአሁኑ አምሮብሻል፣ ተረጋግተሻል፣ ሰላምሽን ተመልሷል። አው ብዙ ነገር አሳልፈሻል። ብዙ ብዙ አላልፋቸውም ያልሻቸው ጊዜያቶችን ሁሉ ችለሽ አልፈሻል። አንበሳ ጠንካራ ሴት ነሽ። ለብዙ ሴቶች ምሳሌ መሆን የምትችይ ነሽ። በትዕግስት ከባድን ነገር ማለፍ እንደሚቻል አሳይተሽ ያለ ሴት ነሽ። ዋጋ ከፍለሻል ለፍቅር ብዙ ነገር። ነገር ግን አሁን እዚ ጋር መወሰን የለብሽም ዋጋ የከፈልሽበትን ነገር አሁን እንደ ቀላል ልታዩት ችያለሽ፣ ነገር የሚቆጭሽ ዋጋ እኮ ከፍዬ ነበረ፣ እንደ ቀላል ተነስቼበት ተንኩትኝ፣ ዋጋ የከፈልጉበትን ፍቅር ብለሽ በኋላ ካለፈ በኋላ ይቆጭሻል ሩታዬ። ለአሁኑ ራስሽን አረጋጊ፣ ትንሽ ሰላምሽን አግኝ። ብዙ ነገሮች ከብዙ ጭንቀቶች ውስጥ ከእነዛ ጭንቀቶች ከእዛ የሚያስጠሉ ነገሮችን እርሻቸው። ነገር ግን እርሻቸው ማለት እስከ ጭራሹኑ ተብርሽ ተለያየ ማለት አይደለም። አንቺን አብርሽ እንድትለያዩ አንፈልግም። እንኳን አሁን ላይ አይኑን ባይኑ ልታሳዩ እንደዚህ በሆድሽ የእሱ ልጅ ይዘሽ ይቅርና ልጅ እንኳን በሆድሽ ባይኖር ከሱ እንድትለየ አንፈልግም። አሁን ግን እረፍት ያስፈልግሻል። እረፍት አድርጌ ራስሽን አዳምጪ ምናምን ነገር ለዛሽ ለወመኔ ስንት ዓመት ሙሉ የት ከርማ እንደሆነ ማናቅም። አሁን መታ ስላለቀሰች ሕይወትሽን ስንሽ ስለበጠበጠችው ተነስተሽ ቤትሽን የሞቀ ቤትሽን ጥለሽ መሄድ አይጠበቅብሽም ነበረ። ነገር ግን ራስሽን አረጋጊ። ግን ዋጋ የከፈልሽበትን ይሄንን ፍቅር መተው የለብሽም። መታረቅ አለብሽ። አብረሽ ደግሞ እርግጠኛ ነኝ ተንበርክኮ ይቅርታ ይጠይቅሻል። ይቅርታሽን ተቃብለሽ ወደ ቤትሽ መመለስ ስማርት ሴት መሆን አለብሽ እንጂ አንቺ ያፈራሽውን ንብረት ይች ዘረጦ እንድትበላ እንድትኖር፣ ከእሱ ጋር እንድትኖር እንዳትፈቅጅ። ይህንን ነው እኔ ማለት የምፈልገው። ለአሁኑ ግን ቤተሰብ ጋር ሁኒ፣ የትም ሁኔ፣ የትም ብቻ ራስሽን አረጋጊ፣ ራስሽን አዳምጭ። አለቀ። በቃ እራስሽን አዳምጪ። ኤፋም ሆነ ማንም አብረሽም የፈለገው ሰው መደወል ይችላል። ስልክ ላይ ግን በቃ ቤተሰብሽን፣ እናትሽ እንዳይጨነቁ ለእናትሽ ያለሽበትን ሁኔታ ነገሪ። አለቀ። ሁሉም ሁሉም ሁሉም የተናገረው ነገር ሲያሳፍረው ተመልሶ ይቅርታ ይጠይቃል። ሁሉም አዎ፣ ሁሉም ይቅርታ ይጠይቃል። ሁሉም ይጸጸታል። ሁሉም አንቺ ያሳለፍሻቸው አስጠሊታ ጊዜያቶች ሲያስቡት ይጸጸቱና ሩታ ይህንን ችላ ኖራለች ማለት ነው የሚለው ሲገባቸው፣ እንደ ጥፋተኝነት ሲሰማቸው ይቅርታ ይጠይቁሻል። ውዶቼ አንዳንድ ጊዜ ነገሮቹን ስትታገሱ በትግስት ስታልፉ ምናምን ምናምን ምን መሬት ስትሆኑ መሬት ስትሆኑላቸው አንዳንድ ጊዜ ሰዎች እናንተን የሚያስቧችሁ መሄጃ እንደሌላችሁ፣ ቤተሰብ እንደሌላችሁ፣ ጭራሽ የምትሄዱበት ቦታ እንደሌላ አድርገው ያስባሉ። ሩታን አብርሽ ያስባት መሄጃ እንደሌላት፣ በቃ ከቤት እንደማትወጣ ነው አድርጎ ያስባት። ኖ እንደዛ ሆኖ አይደለም። ለትዳሯ፣ ለቤቷ፣ ለአንተ ክብር ስላላት ነው። አው ፍቅር ስለገዛት ነው እንጂ ሀብት ቢባል ሁለታችሁ ያፈራችሁት ነው አብራችሁ እኩል ተሰድባ ተረግጣ ያመጣችሁት ነው። አንተ ብቻ አይደለም ሀብት ቢባል ነገር ግን ፍቅር ፍቅር አስተሳስሯት ነው። ከአንተ ጋር ሁሉን ነገር ተሰድባ ብዙ ነገር እየተባለች ችላ አንድ አመት ሙሉ የኖረችው እንዳትሸወድ ዝጋ ብርሽ ማለት ነው እንጂ አንተን ጥላ የምትሄድበት ቦታ አታ አልነበረም። ዛሬ ግን ከቤት ወጣ ሳየችክ ሄዳ ሳየችክ ልክ ስትሄድ መጸጸት ጀመርክ። ፎቶአችሁን እያይክ ማልቀስ ጀመርክ። አይክ አሁን ተሰማክ፣ አሁን አወቅክ የእሷን ዋጋዋን። በፊት የእሷ ዋጋ አልገባህም፣ አልተረዳህም፣ አላወቅከውም ነበረ። ያቺ መታ ስታለቅስ የዛችን እንባ ለማበስ ወደዛሽ ነው የሄድከው፣ እርጉዝ ሚስትህን ቤት ትተክ። አይክ ማንኛችንም ብንሆን ልክ እጃችን ላይ የሆነ ነገር ሲኖር፣ በቃ ዝም ብለን እንደ ቀላል ነገር ነው የምናየው። ከፊታችን ሲሄድ ስናጣቸውን የሚሰማን ዋጋቸውን የሚገባን ልናውቀው የምንችለው። ካልተለዩን ሁል ጊዜ አብረውን ከሆኑ እየተሰደብን እየተረገጥን የምንኖር ከሆነ መሄጃ እንደሌለን አድርገው ነው የሚያስቡት። ሄደን ነው ማሳየት ያለብን።